ካሌብ እና የዳኒ ፍቅረኛ መኝታ ክፍል በተኙበት ቲናና ዳኒ ደረሱ። ይሄ ነገር ደግሞ ያደረጉት ፋዘር ነበሩ። ሰው የዘራውን ማጨድ አለበት፣ የሚወዱትን ሰው ማጣት ምን እንደሆነ ማወቅ አለበት በማለት ይህንን ነገር ያመቻቹት ፋዘር ነበሩ። ካሌብ ግን በጣም ፈርቶ ስለነበረ አረ ተው አባዬ፣ ይሄ ነገር ይቅርብን ቢለውም ፋዘር ግን አይሆንም፣ ለምንድን ነው የሚቀረው? ይህማ መቅረት የለበትም። አንተ በላይ እንድትጫወተብህ አንተ ምሱ ላይ መጫወት አለበት አለብህ በማለት ፈዘር ካሌብን አስገድደው ይህን ነገር እንዲያደርግ አድርገውታል። ካሌብ ልቡ ቲናጋ ነው። ያው እንግዲህ የእሷ የምትሰራውን ስራ ስለሚያቅና ከአቅሙ በላይ በደሏ ከአቅሙ በላይ ስለሆነበት እንጂ የቴና ፍቅር ከካሌብ ልብ ውስጥ አልወጣም እና ፈራ ተባ እያለ ነበር ይህንን ነገር ያደረገው። ነገር ግን ፋዘር፣ እስኪ የሚወዱትን ሰው ማጣት በሚወዱት ሰው አለመታመን ምን እንደሆነም ማየት አለበት። በቃ አንተም ዳኒ የሚወዳትን ልጅ ለራስህ ማድረግ አለብህ ብለው ገፋፍተው እንግዲህ የማይሆን ስህተት ውስጥ ከተዋቸዋል እንግዲህ የዳኒ ፍቅረኛም ቶሎ ሊያገባ ስላልቻለ ወደ ካሌብ ሂዳለች ፋዘር እንግዲህ አውቀው የዳኒ ፍቅረኛ ወደ ካሌብ እንድትመጣ ብለው ውድ ለምን አትጋቡም ገንዘብ እንደሆነ እኮ ቀስ ብሎ ይመጣል ካሌብ እኮ ሲያገባ ምንም ነገር አልነበረውም። ከገባ በኋላ ነው እዚህ ደረጃ የደረሰው። ለምን አታገባትም እያለ እንግዲህ የዳኒ ፍቅረኛ ልቧ እንዲሸፍት አድርገውታል። ቲናም ከጠፋችበት መታለች በመጀመሪያ ደረጃ እንግዲህ ፋዘር ለዳኒ ፍቅረኛ ይደውሉና እቤት እንድትመጣ ያደርጓታል። ዳኒ ደግሞ ይሄንን ምንም የሚያውቀው ነገር አልነበረም። ከዛም በኋላ ቤት ከመጣች በኋላ ሁሉን ነገር አመቻቹ እና አብረው እንዲተኙ አደረጉና ካዘርም ስልክ ደውልና ለዳኒ እንዲመጣ አድርገዋል። ዳኒና ቲና አብረው ወደ ቤት ተመለሱ። ወደ ቤት ሲመለሱ ግን ቲና ከዛም በኋላ እስኪ ቲና መኝታ ክፍል ቅድም የሆነ ሰዓት ረስቼ ነበር ሄደሽ አምጪልኝ ይላታል። ቲናም ወደ ክፍል ትሄዳለች። ያንም ታዲያ ዳኒም ተከትሏት ቲናን ሲገባ መኝታ ክፍል ያዩት ነገር ማመናቃታቸው ሁለቶችም በጣም ደነገጡ። በእርግጥ እንግዲህ ዳኒ ካሌብና የዳኒ እጮኛ ሁሉ ነገር አውቀው ተስማምተው ቢያደርጉትም ቲናንና ዳኒ ሲያው ግን በጣም ነው የደነገጡት። አራታቸውም ተፋጠው ቀሩ። ቲና ዳኒ ፍቅረኛ እንዳለው ምንም የምታውቀው ነገር የለም። አሁን እሷ ከሁሉም የወጣ ጎመን ሆናለች። ወይ ከገንዘቡ አልሆነች፣ ወይ ከዳንኤል አልሆነች፣ እንደውም ከካሌብም አልሆነችም። በቃ ካሌብ እንግዲህ አባቱ ቴናን እንዲያገባ ቢያደርጉትም ትሁትን ማለቴ ነው ካሌብ ትሁትን እንዲፈልጋትና ያው ለትዳር እንዲያስባት ቢገፋፉትም ካሌብ ግን አይሆንም ብሏል። ምክንያቱም ያው እንግዲህ የቤት ሰራተኛ ናት ብሎ ንቋት ነው መሰለኝ። ብቻ ትሁት መልካም ልብ ነው ያላት። እሷ እኛ ቤት ተቀጥራ ከመስራት ውጭ ምን የሚጎላት ነገር አለ ቢሉትም፣ እሱ ግን አልተወጠለትም። እናም ታዲያ እንግዲህ አንድ ፋዘር አንድ ሀሳብ ያመጣሉ። በቃ አሁን የዳኒውን ፍቅረኛ ትቀሟለህ ሲሉት እንግዲህ በመጀመሪያ ካሌ በጣም ደንግጦ ነበረ። እንዴት ይሄ ነገር ሊሆን ይችላል አለው። እሱም ታዲያ ፋዘርም እንዴ፣ እና ታዲያ ዲያኔ ሲያንተን ሚስት ሲቀማ አብሯ ሲተኛ ለምን አላፈረም? ይሉታል። ኧረ አባዬ ነገር ይቅርብን ቢለውም ፋዘር ግን አይሆንም፣ ቆፍጠን ብሎ አይሆንም፣ በቀል ምን እንዲሆነ ማሳየት አለብን። እንግዲህ ፍቅረኛውን ዲያኔ በጣም ይወዳታል አይደለ? ስለዚህ አንተም ሚስትህን በጣም ተወዳት ነበር። ስለዚህ የወደዱትን ማጣት ምን እንደሆነ ማወቅ ስላለበት አንተም ዲያኒ አይኑ እያየ ፍቅረኛውን ትወስድበታለህ በማለት እንግዲህ ካሌብን አሳምነውታል። እና እንግዲህ ዲያኒ እውነት መስሎት ፍቅረኛውን በራሱ እጅ እንግዲህ ሰተት አድርጎ ቤት ድረስ ይዞ መጥቷል። ለቤት ከመጡ በኋላ ተተዋወቁ። ከተዋወቁ በኋላ ግን ሌላም የሚያስደነግጥ ነገር ተፈጠረ። ይህም ታዲያ ለምንድን ነው ፋዘር እንግዲህ ለዳኔ ለምን አታገባትም ይሉታል። አገባታለሁ ነገር ግን እኮ ገንዘብ ያስፈልጋል ለማግባት ይላል። እንግዲህ ፋዘርም አውቀው ማለት ነው፣ አይ ገንዘብ ለትዳር መስፈርት አይሆንም፣ የእኔ ልጅ እኮ ካሌብ እኮ ሲያገባ ምንም ነገር አልነበረውም ይሉታል እንግዲህ ያን ጊዜ ታዲያ የዳኒ ፍቅረኛ አረዝም አትሉትም ወይ እስኪ ነገሩት እንዴ አብረን እናመጣ የለም እንደ ከተጋባን በኋላ ኮ ገንዘቡ ይመጣል እያለች ታወራለች። እንደዛ እንግዲህ ከአዘርበ እንደዛ በሚናገሩበት ሰዓት የዳኒ ፍቅረኛ በጣም ተናደደች። ቆይላ ምንድን ነው ሴት ልጅ ኮ ዕድሜ የሚባል ነገር አለ፣ ዕድሜዋን መጠቀም አለባት። ቆይ እስኪ አንተ ታገሽ ታገሽ እስከ መቼ ድረስ ነው የምታገሰው? ብላ እንግዲህ በጣም ተናዳለች። አሁን የዳኒ ፍቅረኛ ልቧ ወደ ካሌብ አዘነበለ። ዳኒ ውሃ በላው፣ አይ ጉድ። ሁለት ቴናና ዳኒ እንግዲህ ሁለታቸውም ገደል ውስጥ ገቡ ማለት ነው። እንግዲህ ከፍቅረኛቸው አልሆኑ ወይ ከገንዘብ አልሆኑ ምክንያቱም እንግዲህ ቲና ካሌብ ዳኒን ነው የምትወደው። ነገር ግን ዳኒ ደግሞ ይጭ ሌላ ሴት ነው የሚወደው። ስለዚህ ሁለታቸውም የሁለት ዓለም ሰዎች ሆነው እንግዲህ ትልቅ ባህር ላይ ልክ ምን በላችሁ፣ ማንኪያ እንደመፈለግ ወይም ደግሞ ትልቅ ባህር ውስጥ መርፌ እንደመፈለግ ሆኖባቸዋል። ዳኒና ቲና ማለት ነው። ጉዳያቸው ፎልቷል። ሁለታቸውም ግራ ተጋብተዋል። ግን በነገራችን ላይ አንዳንድ ጊዜ ፋዘር ምን መሆናቸው ነው እላለሁኝ። ለምን ብትሉ በቀል የፈጣሪ ብቻ ነው። በቀሉን ያው ዳኒ ካሌብ የዳኒን ፍቅረኛ ባይወስድበት ብዬ አስባለሁኝ። ምክንያቱ ደግሞ በቀላቸውን ቀስ ብለው እጃቸውን ማግኘታቸው አይቀርም መቼም ፍቅረኛውን ባይወስድበትም ገንዘቡን ሲያጡ ያው መዋረዳቸው ስለማይቀር የዳኒም ፍቅረኛ ባይወስድበት ካሌብ ብዬ አስባለሁኝ። የእናንተስ ሀሳብ ምን ይመስላችኋል? ያው በቀል ከፈጣሪ ነው ብለው ይሄንን ቢተውት ብዬ አስባለሁ ማለት ነው። ነገር ግን ፋዘር አይሆንም ከፈጣሪ በታችኛ መበቀል አለብን ብለው ስላሰቡ እንግዲህ የዳኒም ፍቅረኛ እንግዲህ ወደ ካሌብ እንድትሆን አድርገዋታል ማለት ነው። ይሁንና ነገር ግን እኔ ትሁት ትሁት ብትሆን ደስ ይለኝ ነበረ ማለት ነው። የካሌብ ሚስት ትሁት ብትሆን ደስ ይለኛል፣ የዲያኒ ሚስት ሳትሆን። ምናልባቸው እኮ በኋላም ደግሞ ካፈቀረችው ከወደደችው ዲያኒን የምትወደው ከሆነ ካሌብ ልትጎዳው ትችላለች። ገንዘቡን ወስዳ መልሳ ወደ ዲያኒ መመለሷ አይቀርም፣ የዲያኒ ፍቅረኛ ማለት ነው። ስለዚህ ካሌብ አይኑን ወዴ ትሁት ቢያደርግ አሪፍ ነው ብዬ ነው የማስበው። ከዳኒ ፍቅረኛ ይልቅ ካሌብ እንግዲህ፣ ትሁትን ሲያስፈራራት ነበረ። እንግዲህ አንድ ሰርፕራይዝ አለ። ሁላችሁም ከዚህ ቤት ተለቃቅማችሁ ትወጣላችሁ። ምንም አይክል ጊዜ የላችሁም ሲላት ነበረ። ትሁትም የሆዷን በሆዷ አድርጋ እውነታውን ስለምታቅ ምን ማለት ነው? ለምንድ ነው የምንወጣው? ትለዋለች እና ነገር ግን አንቺ ነች በጣም የምታሳዝኝ ስላተውት ለምንድ ነው የማሳዝን? ትለዋለች አይ እንደው ለሽማግሌውም ለዚህ ቤት ብዙ መሥዋዕትነት ከፍለሽ የላምስት ሳንቲም መበረረች በጣም ታሳዝኛለሽ ይላታል እና ታዲያ ትሁትም ግራ ስለገባት ምን ማለት እንደፈለገ ግራ ስለገባት ምን ማለት ፈልገ ነው እስኪ ለአንተ አሁን የተናገርከው ነገር ለአንተ ራሱ ገብተዋል? በምትለው ሰዓት ይሄ እኮ ግልጽ ነው። አሁን እኮ ቤቱ የቲና ሆኗል ሲላት ትሁትም አይደለም ታዲያ፣ እኔ ምን ችግር አለው? እኔ እኮ ቤት አለኝ፣ ቤተሰብ አለኝ እንዴ የተሻለ ነገር ፈልጌ የመጣው እንጂ እኮ ኔ ወፍ ዘራሽ አይደለሁም፣ ወላጆች አሉኝ እኮ ትለዋለች እና ካሌ እዲያም ታዲያ የተሻለ ነገር አላገኘሽም፣ ይህም ቢሆን እኮ በድርቅናሽ ነው ያገኘሽው እና ትሁትም ያገኘውት እናገኝቻለውኝ ደግሞ፣ የተሻለ ነገር ሁሉም ሰው አይጠላም። ነገር ግን የእኔ ብር ግን በጣም ንጹሕ ነው ትለዋለች ያው በጉልበቷ ያገኘችው ገንዘብ ስለሆነ እና ታዲያ ከዳኒም ቆሻሻ ቢሆንም ይገዛል ይላታል። ትሁትም እኔ ምል እስኪ እስካሁን ድረስ ከቲና ስንት ብር ተቀብላል? በምትለው ሰዓት አላውቅም ስንት ብር እንደተቀበልኩ፣ ነገር ግን ብዙ ብር ነው የተቀበልኳት ይላታል። እና ትሁት ጎበዝና አስተዋይ ስለሆነች እሺ እስካሁን ድረስ ከቲና የተቀበልካት ብር አለ ወይ ስትለው የለም ይላታል። ግማሹስ? በምትለው ሰዓት የለም። እሽ ሩሟሳ አረ የለም ይላታል። ትሁትም ታዲያ አየህ የሰው ገንዘብ እና በወንጀል የመጣ ገንዘብ፣ አሁን እኔ ከአንተ የተሻለ ገንዘብ አለኝ። ዲያኔም ታዲያ አፍርምና አሁን እኮ ሁሉም ነገር ሊያበቃ ነው፣ ሁሉም ነገር የኔ ሊሆን ነው ይላታል። ትሁትም ታዲያ ሊውልህ አንተ ማሰብ ያለብህ አሁን ያለህበትንና አሁን ያለህን ነገር ነው። ለወደፊቱ ፈጣሪ ነው የሚያውቀው። በምትለው ሰዓት ዳኒ አይኑን አፍጥጦ ቆይ ያሳይሻለሁ፣ ይላታል። እሷ እሺ እጠብቃለሁ የምታደርገውን ነገር ትለዋለች። ምክንያቱም ትውት ሁሉን ነገር ስለምታቅ ዳኒና ቴና ምንም አይነት ገንዘብ ስለማያገኙ እንዲ የማያገኙን ስለምታቅ ነው እንግዲህ አስረግጣ እየነገረች ያለችው። ዳኒ አስር ጊዜ ወጥ ቤት እየመጣ ገንዘብ ያስፈልገኛል ትውትን ይጨቀጭቃታል። ቤቱ ቴና ብቻ ትበላውም ይሄን ኩሉ ብዙ መስዋዕትነት ከፍዬ ለኔ የሚያስፈልገኛል እያለ ይገኛል። እንግዲህ ዳኒ ሀሳቡ ከዚህ ከቴና ገንዘብ እየተቀበለ ያችን ለማኖር ያችን አግብቶ እሷን ለማስተዳደር ነበረ ቅዱ። ነገር ግን አይሳካም፣ ሁሉም አይሳካም። ሚስቱትም ወደ ካሌብ ትሄዳለች። ገንዘቡም ወደ ካሌብ ነው። እንግዲህ ዲያኒና አቴና ያው መጨረሻቸው ግዴት ነው። ለማንኛውም ቀጣይ ክፍል ሀያ ስድስት በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮችም ላይክ እና ሸር እያደረጋችሁ አበረታቱን እንላለን። እንግዲህ ካሌብ እና የዲያኒ ፍቅረኛ እንግዲህ ሊጣመሩ ነው ማለት ነው። በእርግጥ ለተመልካቹም ሁላችንም የምንፈልገው ካሌብና ትሁት ቢጣመሩልን ነበር የምንፈልገው። ነገር ግን ያው ለበቀል ስላሰበ ፋዘር የዳኒን ፍቅረኛ ነው የምንቀማው፣ እሷን ትወስድበታለህ፣ አንተም ዓይንህ እያየ ቴናን ሲጫወትባት፣ እንዲሁም ደግሞ እሷን ቴናን ወስዶብሃል፣ ስለዛ አንተም የእሱን የሚወዳትን ትወስድበታለህ ብሎ እንግዲህ አሳምኖታል። ለማንኛቸውም ቀጣይ በጉጉት እንጠብቃለን።